እየተሰጠባቸው እዚህ ላይ ደርሰናል። በተከታታይ ክፍሎች ቀደም ሲል እንደገለጽነው ሸይኻችንም ሰፋ አድርገው እንዳብራሩልን የትኛውም አምልኮ የሆኑ ነገሮች እንዲሁም ደግሞ ከሰዎች ጋር እንድንኗኗርባቸው ሕግ የተደረጉ ከኒካህ ጋራ ከግብይት ጋ የተያያዙ ነገሮች ሸሪዓው ያስቀመጣቸውን ሕግጋት ጠንቅቆ አውቆ መፈጸም እያንዳንዱ ሙስሊም የሚጠበቅበት ነገር ነው። ሐጅ ደግሞ ከእስልምና ማዕዘናት መካከል ትልቁ አንዱ ወሳኝ የሆነ ነው። ሰዎች ብዙ ዝግጅት ሊያደርጉበት የሚገባ ነውና ይህንን ኢባዳን ስንፈጽም በተገቢው ከእውቀት መሰረት ላይ ሆነን ከቁርአን ከሐዲስ የተወሱ ነገሮችን በማውሳት መሆን አለበት እያለን እያወሳን እንገኛለን። ሸካችን እንግዲህ ማብራሪያ እየሰጡበት ነው በተከታታይ ክፍል ማለት ነው። አሁን አምስተኛ ክፍል ላይ ደርሰናል። እነዚህን ጥያቄዎች እንድትከታተሉ እንጋብዛለን። ወደ አምስተኛ ክፍል ላይ ያው ስለ ቦታ ሚቃቶች አንስተን ነበረ የተወሰነ ከኢሕራም ጋር በተያያዘ እነዚህ ቦታዎች መታወቅ አለባቸው። አንድ ሰው እነዚህን ቦታዎች ያለ ኢሕራም ማለፍ የለበትም ብለን ነበርና ሸኸና እንደው ከልብስ ከንያና ና ተያያዥነት ካላቸው ነገሮች አንጻር ደረጃው ምንድን ነው? አሁን ልብሱና ልብስ ለብሶ ማለፍ መቻል አለበት፣ የተመደበለት እንደ ዩኒፎርም የተቀመጠ አለ። እያንዳንዱ እኩል ደረጃ ይኖረዋል ወይ? አንድ ሰው አንደኛውን አድርጎ አንደኛውን ቢያጣ ወይም ደግሞ ሁሉንም ቢያጣ እኩል ደረጃ ተጠያቂ ይሆናል? ይሄን ነገር ለማካካስ ማለት ነው። ምናልባት ባለፈው ክፍል በተለየ መልክ ስላየ ነው። ጥያቄውን ያው ቀየር ለማድረግ ያክል ነው። ያው ቦታውን ማለፍ ቦታዎቹን ጠቅሰናልና በምላሽ ረገድ ድግግም እንዳይኖረው እንዴት ይታያል የሚለው። ቢስሚላህ አልሐምዱሊላህ አሳላቱ ወሰላሙ አላ ረሱልላህ ሰለላሁ አለይሂ አላአለም በዓላ እንግዲህ ቀደም ሲል በመግቢያው እንደተጠቀሰው የሐጅ ስራ በዘለማድ የሚከር ነገር አይደለም። ማወቅ አለበት እያንዳንዱ ሰው ማለት ነው። ብዙ ወጪ አውጥቶ ብዙ ደክሞ ጊዜውን አባክኖ ያለ ስርአቱ ከሆነ ያው ኪሳራ ነው የሚያስቀጥለው። ያ እንዳይሆን ሐጅ የሚሄዱ ወገኖቻችን በግላቸውም ጥረት ማድረግ አለባቸው፣ እዚህም መሰረታዊ ነገሮችን ለመጨበጥ እዛም ሄዶ ደግሞ ከሚያውቁ ሰዎች ጋር ተዳብሎ ልምድ ያላቸው እልም ያላቸው ሰዎች ጋር ታልሆነ በቀር ዝም ብሎ መተራመሱ ችግር ነው የሚያመጣው ማለት ነው። ይህን አውቀን መከታተል አለብን። ነቢዩ አለ ሰላቱ ወሰላም በመጨረሻ ሀጃቸው ሰሀቦችን በተደጋጋሚ ሁዙ አኒ መናሲከኩም ይሉ ነበረ። የሀጅ ስርዓትን ከኔ ያዙ፣ እንቅስቃሴም በሚገባ ተከታተሉ፣ በቃል የሚባሉትንም ነገሮች በተግባር የሚደረጉ እንቅስቃሴዎች በሙሉ ተከታተሉ ይሏቸው ነበረ እና በተለይ ወጣቱ ክፍል በጣም እንደ ጋዜጠኛ የዛ ጊዜ ጋዜጠኛ የለም ልክ እንግዲህ እንቅስቃሴያቸውን የተኙባት የተቀመጡባት ያደረጓት ነገር ሁሉ በሙሉ ተዘግባለች። በጣም ንቁና ብቁ የሆኑ ሰሃቦች ነበሩ፣ ነጃቢር ብኑ አብድላህ ና አብዱላ ብኑ ዑመር ና አብዱላ ብኑ አባስ ና አቡ ሁረይራ እና፣ አንዲት ነገር አልቀራቸውም፣ በሙሉ ዘግበዋል ማለት ነው። ጥያቄዎቹም ነበሩ፣ ፈተዋም ይጠይቁ ነበር፣ ይጠይቃሉ፣ ማብራሪያም ይሰጣቸዋል። ያንን ደግሞ በደንብ እሳቸውም የበለጠ ትኩረት እንዲሰጡት ሁዱ አኒ መናሲከኩም የሐጅና የዑምራ ስራ ዝም ብሎ ሊሰራ አይችልም። የስርዓቶችን መርሆችን በሚገባ ተኔ ተከተሉና ተቀበሉ እያሉ ያዟቸው ነበረ ማለት ነው። ይህንን እንግዲህ አውቀን አሁንም እኛ በተቻለ መጠን ያ ትዕዛዙ ሁሉም ላይ ነው እና የሚመጣው በተሰራበት እና በተፈቀደና በተወደደው መንገድ መፈጸም ስላለበት ይህን በደንብ ትኩረት ስጡት። እዚህም ያላችሁ አሁኑ ጀምራችሁ ተከታተሉ። መሄዳችሁ ብቻ ሳይሆን ሄዳችሁ የምሰሩ ስራ ውጤታማ እንዲሆን ትኩረት መስጠት አለባችሁ ነው። ጀዛኩሙላሁ ኸይራ። እነዚህም ቦታዎች ምናልባት የሕራም ቦታ እየተደረጉ አሉ እና ሰውየው ቢጠብጥ ማወቅ ይኖርበታል። ለምሳሌ ቢነግሩትና ይሄ ቦታ ነው መባሉ በቂ ነው በቂ ነው። ያው እንግዲህ እያንዳንዱ የሚያውቅ ሰው ከነገረው ይሄ የኢህራም ቦታ ነው፣ እዚህ ላይ ኢህራም እናደርጋለን ከተባለ ችግር የለውም። ስሙም ታውቅን፣ ስማቸውም የተቀያየሩ አሉ፣ የወትሮ ስሞች አሉ እና ቦታውን የሚያውቅ ሰው እስካለ ድረስ እዛ የሚሰራውን ነገር ደግሞ ከሰራ ችግር በቂ ነው ማለት ነው እና ግን ያ ቦታ በተለያዩ ምክንያቶች እንዳይታለፍ ጥንቃቄ መደረግ አለበት። በተለይ ቀጥተኛ ሚቃት የሌላቸው ቀጥተኛ ኬላ ያልተመደበላቸው ቦታዎች አሳሳች ናቸው ማለት ነው። እንደኛ ለምሳሌ ለመግኛ በቀጥታ ሚቃት የለንም፣ በየመን ጥገኛ ነን። በየመን በኩል ስለሆነ የሚከደው ብዙ ጊዜ ቀይ ባህር ላይ፣ ቀይ ባህር ላይ ነው። ቀይ ባህር ላይ ደግሞ ባህሩ ላይ ምን ያህል መጠን እንደሆነ አናቅም ማለት ነው። ልትወጣት ይችላል የራም ሳታረክ እና ለጥንቃቄ አጭር ስለሆነ መርሃላው እዚው ቦሌ ላይ ኢህራም አድርጎ መሄድ ቢያንስ ተዘጋጅቶ ልብሱን ቀይሮ ክልክል ነገሮችን ተጠንቅቆ የሶዑዲ አይሮፕላን ከሆነ ይናገራሉ፣ ራሳቸው እዚያ በሚናገረው ጊዜ ወዲያውኑ ለበይክ አላሁመ ለበይክ ብሎ ኢህራም ያረጋል ማለት ነው። ግን ያ ላይሳካ ይችላል የተለያዩ አይሮፕላኖች ስለሚፈራረቁ እዝሁ የራም አድርጎ ተቦሌ ላይ መነሳቱ የተሻለ ነው። ለጥንቃቄ ከማለፍ ቀደም ማለቱ ይመረጣል ማለት ነው። ካለፈ ያው ቅጣት ያስቀጥላል። ጀዛኩሙላሁ ኸይራን። ሌላው ሁለተኛው ጥያቄ ከኢሕራም ልብስ ጋር በተያያዘ በሰፊው አይተናል ያለፉ ክፍሎች ላይ ምን መለበስ አለበት መጠንቀቅ ያለበት ነገር ከልብስ አንጻር ማለት ነው። ነገር ግን አንዳንድ ሰዎች ህመምተኛ ይሆናሉ ወይ በሽታ ይኖርባቸውና አስገዳጅ ነገር ኖሮባቸው ከተለመደ ወይም ከተመደበለት ልብስ ውጪ እንዲለብሱ ይገደዳሉ። እና ምን ያህል ነው አስገዳጅ ውስጥ ነገር ማን ነው የሚወስነው? አንዳንድ ሰዎች ከምቾት አንጻርም ሊያዩት ይችላሉ። ህመሙን ያ በምን መልኩ እናየዋለን? ከህመም ጋር የተያያዘ ከሆነ ሁልጊዜያው ህመም ያለበት ሰው ኡዝር ስላለው በኡዝሩ ግልጽ ከሆነ ምንም ችግር የለውም ማለት ነው። ዝም ብሎ ግና ይሄ አይመቸኝም ና በዚህኛው ያለብኝ ካል አይሆንም። ምክንያቱም መጀመሪያውንም የራሱን ፍላጎት ትቶ የዲኑን ፍላጎት ሊያስተናግር ነው የሄደው እንጂ በራሱ ምርጫ ማድረግ አይቻልም ማለት ነው። ምናልባት ተገዶ የሚለብስበት ሁኔታ አለ። ለምሳሌ ፍቃድ የሌላቸው ሰዎች ሲገቡ ኢህራም ኬላ ላይ ፖሊስ ኢህራም ለብሰው መግባት አይፈቅድልም። ለስራ ነው የምሄደው ካልክ ለብሰ ነው የምትገባው ማለት ነው። ያስወልቀዋል። በተለመደ ልምሳው አዎ፣ ያስወልቀዋል በግድ። ያ ተገዶ ያወለቀው ወንጀል የለበትም። ምክንያቱም አዙር ነው እና ማን ነው የሚችለውን አድርጎ ይሞክር። ከዛ በኋላ እነሱ አውልቅ ካሉት አውልቆ ተንሱን ታለፈ በኋላ እንደገና መቀየር ይቻላል ማለት ነው የሚከፍለው ወይም ራምካ የዚህ ሰውዬ ህግ እንግዲህ ግዴታ ክፍያ አይኖርበትም። በችግርም በበሽታ ምክንያት ምንም ተገደደ ን የለበትም ምክንያቱም እሱ ወዶ ሳይሆን ጧቃ ውጭ ነው። እና በተለያዩ በበሽታ በምን ምካን ያለው ግን ው ይከፍላል፣ ክፍያ ይኖረዋል። ይሄ በሽታ ሁኔታ ቀጣይ ሶስተኛ ክፍል ያጣ ለምሳሌ ኢህራም የሌለው ብትንጨርቅ ሳያገኝ ይቀራል ሱሪ ብቻ ለብሶ ሚቃት ላይ ይደርሳል። እዛ አካባቢ የሚሰጠውም የሚገዛውም ነገር ካጣ ሱሪውን ለብሶ ማድረግ ይችላል። ምንም መቀጫም የለበትም። ሌላውን ሌላውን ነገር አሟልቶ ማለት ነው። ሌላው እስከ ሟላ ድረስ ማለት ነው። ሌላው ከንያ ጋር በተያያዘ የተለያዩ የሐጅ አፈጻጸም ስነስርዓቶች እንዳሉ አይተናል። ወደ ዑምራ ለመግባት የሚደረግ ንያ ወደ ሐጅ ለመድረግ ለማግባት የሚደረግ ንያና ምናልባት ስለ ሐጁ እያወራን ነበርና፣ ዑምራስ ላይ እንደው በተለየ መልኩ የሚኖር የንያ አይነት ነገር ይኖራል። ከሐጁ በተለየ መልኩ ለበይከ ዑምረተን ማለት ያው መጥቷል። ለበይከ ዑምረተን ብሎ ይገባል። ዘዋላ ይሰራል ማለት ነው። ሐጅም ላይ የሐጁን አይነት ራሱ ይፍራር ነው ተመቶ ነው ቂራን ነው የሚለውን ይጠቅሳል። እምራም ከሆነ ለበይ ከብረትን ይላል ሀጅ ብቻውም ሲሆን ለበይ ከሀጅትን ይላል እዚህ ላይ ያው እራሳቸው ስለሰሩትና ስላዘዙ ችግር የለውም ተለፉዝ ቢኒያ መሽሮ ነው ማለት ነው ሀጅና እምራ ላይ በሌላው ስራ ላይ ግን ቀይሶ በጦም በሶላት በምን ወይቱ ምናምን የሚለው መናገር በቃል መናገሩ መሽሮ አይደለም ኒያው ግን አለ ኒያ ቀልብ ነው በልብ ነው ውሳኔ ማለት ስለሆነ ጀዛኩም ላሁ ይረን ምናልባት አንዳንድ ሰዎች ይሄ ሶስቱን የሐጅ አፈጻጸም ስነ ስርዓት በዝርዝር አያውቋቸውም። በዝርዝር ቢናገራቸው የመወዛገብ መወዛገብ ነገር ይኖሯቸዋል እና ነገር ግን የምናደርገው የሐጅ አይነት ይሄ አይነት ነው፣ አፈጻጸሙ ይሄ ነው ተብለው ቢገቡ ሐጃቸው እንዴት ነው የሚሆነው? በቂ ነው አሁን ዛሬ ሐጅ ብቻ ነው የምናደርገው የሐጅ ስራ ብቻ ነው የምንሰራው ይላል አስተናጋጁ። ከዚያ በኋላ የሚያደርገው እንቅስቃሴ ሁሉ ያው ሐጅ ነው በሚል እነሱ ይቀጥሉታል ማለት ነው። ሐጅና ዑምራ በጣምራ ነው የምንሰራው ካላቸውም በቂ ነው። በጣምራ ከሆነ ለሐጅ የምንሰራው ነገር ዑምራውም እግር መንገዱን በዛው ተዳኩል ይሆናል ማለት ነው። ምንም ችግር የለውም። የዑምራ ስራ ሁለት ናቸው ዋና ዋናዎቹ ጠዋፍ ቢልበይት እና ሳይ፣ ከዛ ሐልቅ ወይ ምት ነው የሚሆነው። እነዚህ ነገሮች በሙሉ እዛ ሐጅ ስታስገባቸው ለሐጅ የምታደርገው ጠዋፍ ራሱ ዑምራውን አብሮ ሳዩም እንደዛው አብሮ ይገባል ማለት ነው። ጀዛኩም ላሁ ኸይረን። የመጨረሻው ጥያቄ የሚሆነው ተልቢያ ጋር የተያዘ ነው። የተልቢያ አፈጻጸም ጋር በተያያዘ ወቅቱና መጀመሪያውና የሚጠናቀቅበት ቦታ እንደው ተልቢያው እያለ ይቀጥላል ወይስ ማብቂያ ቦታ አለው? የሚለው ተልቢያ እንግዲህ ለዑምራ ከሆነ ዑምራው ያው ጠዋፍ ስጥ የሚጀምር ድረስ ነው ለበይክ የሚለው ማለት ነው ፍ ተጀመረ በኋላ ለበይክን ያቆማል። ሌላ ዝክሮችን እና ዋዎችን ያጠጋል ማለት ነው። ሐጅ ከሆነ ደግሞ ተአረፋ ተመልሶ ሙስደሊፋ፣ ድሮ ሚናም ጀመራቱ እስከሚወረውር ድረስ ለበይክ የሚለው ይቀጥላል። የመጀመሪያው ቀን በኢዱ ቀን ጀመረቱል አቀባ የሚባለው አንድ ቦታ ብቻ ነው የሚወረወረው አይደል? እዛ ላይ ሚወረውር ሲጀምር ያቆማል ተልብያውን ማለት ነው። በኋላ ባለው ስራ እኔ ተልቢያ የለም፣ ሌሎቹን አስጋሮ ይችላል ማለት ነው። ጀዛኩሙላሁ ኸይረን። እንደው ተልቢያውን ብናነሳውና በተለይ በተለየ የተውሒድ አስተምህሮ ስላለው ተልቢያው በራሱ ያው ሀጅ እንግዲህ ራሱ ተውሒድ ነው። ነገር ግን ተልቢያው ደግሞ የበለጠ የተውሒድን ነገር አጉልቶ ያሳያል። እና አባባሉን አንስታችሁልን፣ እንዲሁም ያው በጃሄልያ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም የሆነ የተልቢያ አይነት ነበራቸውና ልዩነቱን ብናነሳ ተልቢያ ማለት እንግዲህ ያው የተውሂድ መርህ ነው። ማንኛውም ሰው ዑምራ ሆነ ሐጅ ስራ ላይ በሚገባበት ጊዜ ተገባባት ደቂቃ ጀምሮ ተደጋግሞ የሚባል ዚክር ነው ማለት ነው። ለበይክ አላሁመ ለበይክ፣ ለበይክ ላሸሪከ ለክ ለበይክ፣ እና ልሐምድ ወኒዕመተ ለክ ወልሙልክ ላሸሪከ ለክ የሚለው ነው የሐጅና የኦምራ መግቢያ ዚክር ማለት ነው። አለበይክ አላሁመ ለበይክ ማለት ጌታ ጥሪን ተቀብዬ መጥቻለሁኝ ትእዛዝህን ለመፈጸም ተዘጋጅቻለሁኝ ተቀበለኝ እንደማለት ነው ማለት ነው። እና ተዛ ያይዞ ተውሂዱን እንዳልከው ያንጸባርቃል ማለት ነው። ለበይክ ይሄ ጠዋ ሙጥለቀ አጠቃላይ ታዛዥነት ለአንተ ብቻ ነው የሚገባው። ላሸሪከ ለክ በዚህ ሙሉ ታዛዥነትን የምሰጠው ለአንተ ብቻ ነው፣ ለማንም አላጋራም ፍቱር እንግዲህ በአንድ ነገር አለቃ ሁኖ ሊያዘህ ይችላል። የተወሰነ ነገር ነው የምትታዘዝለት እንጂ ሙሉ በሙሉ ህይወት ግን አትሰጠውም ማለት ነው እና ወላጅም ቢሆን ባለስልጣንም ቢሆን ምንም ቢሆን አጠቃላይ እንዳረካርከይ ብላ እጅህን አንስተ በምትሰጠው ነገር አይኖርም ማለት ነው። በሚፈልግብህ ነገር በተወሰነ ነገር ትታዘዝለታለህ። አላህን ግን ስብሀነ ወተዐላ የኸለቀህ ለዒባዳ ስለሆነ ከእስከ ተልዴትህ እስተ ሞትህ ድረስ የእሱ ተገዥ መሆን አለብህ። ማን የእሱ አገልጋይ መሆን አለብህ። ስለዚህ አሁንም በአጋጣሚ እንዲያውም ቤቴን ንብረቴን፣ ሁለንተናየን ነገር ትቼ ጥቅልል ብዬ አንተን ትእዛዝ ብቻ ለመፈጸም መጥቻለሁኝ እና በዚህ አጋርና ተካፋይ የለህም እንደ ማለት የሆነ ማን ለሸሪከ ለክ እነለሐምዴ ምስጋና ደግሞ አጠቃላይ ምስጋና ለአንተ ብቻ ነው የሚገባው። ወኔ አመታ ጸጋ የተባለ ሁሉ ከአንተ ነው የሚገኘው ማንም ጸጋ ሊመጣ አይችልም ማለት ነው። ዋብኩ ኒዕመትን ፈሚንላህ እንዳለው ማለት ነው እና ወልሙልክ፣ ስልጣንም ደግሞ አጠቃላይ ዓለም አቀፍ ስልጣን ያንተ ብቻ ነው። ላሸሪከ ለክ በእነዚህ ነገሮች ሁሉ ተካፋይ ና ተጋሪ የለህም እያለ ተውሂዱን ያንጸባርቃል ማለት ነው። በዚህ መልክ ያው ጠዋፍ በሚያደርግበት ጊዜ እግር መንገዱን ተውሂዱንም እያደሰ ቃል ኪዳኑንም እያደሰ ለጌታ ያለውን ታማኝና ታዛዥነት በደንብ ማጉልቶ ማሳየት ይኖርበታል ማለት ነው። እና ወትሮ ነቢዩ ከመምጣታቸው በስተፊት ያው ሙሽሪኮችም በዛ አካባቢ ይኖሩ የነበሩት ጣዖታውያንም በተለምዶ ያው ሐጅና ኡምራ ያረጉ ነበረ። እና ያው ተነቢዩ እብራሂም ጀምሮ የሐጅ ስርዓት የዋሪና መናሲከና እንዳለው አላህ በነገራቸው መመሪያ መሰረት ስርዓቱን ዘርግተው ነው የሄዱት ከአባን ተገነቡ በኋላ እና በዛ ጊዜ ተዛ ጀምሮ እንግዲህ ትውልድ እየተቀያየረ እየሄደ ተውሂድ እየከሰመ ሽርክ እንደገና እያበበ ሲመጣም እንደ ባህል ሆኖ የሐጅ ስራው አልቆመም ማለት ነው። ተልቢያውም ነበር ተልቢያውም አለ። ግን እነሱ በጊዜውም በሚስማማቸው መልክ አሻሻሉት። በነሱ ስ ሽርካቸው ጋር እንዲሄድ ያደረጉት ሙሉን አልተውት ሙሉ በሙሉ ግን ለበይክ አላሁመ ለበይክ ይሉ ነበር። ቀጥታ እንደ ዝማ ነው ያው ለአንተ ታዛዥ ነን ይሉ ነበረ። ላ ሸሪከ ለክ የሚለውንም ይሉታል። ግን ሸርህ ይሰጡታል እንደገና። አጋር የለህም ለአንተ ሁሉ ሁሉም ነገር ያንተ ነው ካሉ በኋላ ኢላ ሸሪከን ተምሊኩሁ ወማ መለክ ይሉታል ማለት ነው። ስብሓናላህ። እና ምንም አጋር የለህም ካሉ በኋላ ባይሆን ያው የተዋረድ አጋር ይኖርሃል ይሉታል። የተዋረድ አንተን የሚገዳደር የሚፎካከር በአንተ ደረጃ የለም። ታሉ በኋላ የአንተ ባለሟል የአንተ አገልጋይ ወዳጅ የሆኑ አካላቶች ይኖራሉ። እነሱ ደግሞ በስራቸው ህዝብ አክብሮት ይሰጣቸዋል። አይደለም እነሱ ተክላው አንተ ነህ ይሉታል። ተክላዎች አሉ። ንዑስ አምላኮች ግን ተስራሉ ማለት ነው። ጣዖቶቹ እንዳይወድቁባቸው ነው እንግዲህ እነሱ ጣዖቶቹ ከስራ እንዳይወጡ አስታረቁ ማለት ነው። ያው የበላይነቱ ያንተ ነው፣ ማንም አይነካም። ግን ከስር ደግሞ ያው አንዳንድ በየአካባቢው የምናመልካቸው ነገሮች አሉ፣ እነዛ ደግሞ እኛን አሽከሮቻቸውን ይዘው ወደ አንተ አጋፋሪ አስተባባሪ ይሆናሉ ይሉ ነበር። ስለዚህ የመጀመሪያውን ቃል ሲሰሙ ለበይክ አላሁመ ለበይክ ሲሉ ረሱል ሰለላሁ ዐለይሂ ወሰለም ወላ የነልቀው መቀዲ አስለሙ ይህን ታላበላሽት በዙ የሚቀጥሉ ከሆነ ሳለሙ በቃ ምን እኛም አላህን ብቻ ላይ ላለላህ ነው ምትለው። እነሱ ነበይ ክታሉ ካላስ ምን ልዩነት አለን? የጌታ የአላህ ብቻ ታዛዥነን አይደለም የሚለው ስለዚህ ሁላችንም ተስማማን ማለት ነው አሉ። ይህን የሚሽር ነገር ካላመጡ በስተቀር እዛ ላ ሸሪከ ለክ ተምልኮ ማለክ ሲሉ ሲሄው የፈራነው ነገር በረዙት አሉ። መጀመሪያ ይጠሳል ያን ነገር እንደገና የሚጻራር ነገር አመጡ ምክንያቱም በቀጥታም ሆነ በተዘዋዋሪ አጋር የለህም ነው። በጥቅሉ ኢስላም የሚለው እንጂ እነ ገሌ ሲቀሩ እነ ገሌ ሲቀሩ የአንተ ባለሟሎች የአንተ ወዳጆች አውሊያዎቹ ምናምኖቹ ሳሌዎቹ እነሱ ደግሞ እኛ ሙሪዶቹ ከስር ሁነን እኛን ጠቅልለው ወደ አንተ ይመጣሉ የሚለው የሽርክ መዋቅር ነው ማለት ነው። የሽርክ መዋቅር ተመታ። ክላስ ተውሒድ ላይ ሽርክ ተገባ ወደ አሁኑ ይበረዛል። ትንሽም ቢሆን ትንሽም ቢሆን በቃ አንድ ሊትር ላይ አንድ ሊትር ውሃ ላይ አንድ ጠብታ መርዝ ታደረግ ተጠጠዋለን አለቀ፣ ተጥቅሞች ይሆናል ማለት ነው። ስለዚህ ተሽርክ መጽዳት በጣም ወሳኝ ነው። ስለዚህ እዛ ስን ደርስ ብቻ ሳይሆን ከዚህ ራሱ የተለያየ ከሳንክስ ባህላዊ ልማድ ምናምን ያለን ሁሉ እርግፍ አድርገን እዙ ሀጅ ልሄድ ነው። ካሁን በኋላ ይሄ ዝም ብሎ ቅራቅንቦ የሚባለው ጨሌው ቆሌው ባዲገዙ ቶሪሁ ምናምን የሚባለውን እርግፍ አድርገህ መተው አለብህ ገና እዚሁ እያለህ ማለት ነው። እና በቃ ቀጥታ አሁን ኻሊቄ ጋር ነው መሄደው። እሱ ጋራ አዲስ ምዕራፍ ከፍቼ እመጣለሁ። ተሱ ሌላ ያለ አይጠቅምም፣ አይጎዳም፣ አይረዳም። በቃ ሁሉንም ነገር ትቸዋለሁ ብለህ መሄድ ያለብህ ገ ምክንያቱም በልብህ ውስጥ ያንን ተሸክመህ ባፈህ ብትዘምር ዋጋ የለውም። ለበይክ እያልክ ላ ሸሪከ ለክ ትላለህ ስትመጣ መልሰህ እዛው ለመርከብ ተዘፈቃለህ። ወትሮም እንደዛው ነው እና በአህባሽ ጊዜ ታስታውሱት ከሆነ ሀጅ የሚሄድ ሰው ነጃሽ ሄዶ መዘየር አለበት ይባላል። እንደ ሸርጥ አደረጉት። እንደ ሸርጥ ተመልከት በቃ ሽርክ እንዲያውም አዲስ ቀምሰው ማታቅ አዲስ ሽርክ ይዘህ እንድትሄድ ማለት ነው። የአካባቢ ዶሬሁ ሳይበቃ ረስምዬን መደበኛ ሆኖ አገር አቀፍ በቃ እዛ ተርስ ታልደረስ ከዛ አትሄድም ትባል ነበረ ማለት ነው። ይሄ ባለ ምንድ ነው? ሽርክ ሸምተ ነው መሄድ ያለብህ እየተባለ ነው። ሄዶ መሳለም ሽርክ ነው። እነዛ ጣዖት እኮ የሚያመልኩት በመሰረቱ ትልልቅ ሰዎች የነበሩ ታሪኩ መልካም ሰዎች ዝና ነው እኮ። እና እነሱ የአላህ ወዳጅ ስለሆኑ እነሱ ያማልዱናል በሚል እኮ ነው ሽርክ ራሱ የመጣው። ስለዚህ ማንም ይሁን ማን መላእክም ብትሆን ሰውም ቢሆን ነብይም ቢሆን ወልይም ቢሆን ከጌታ ጋራ ጣልቃ ገብቶ እንዲያደረግልኛል ማለት አግባብ አይደለም ማለት ነው። ይህ አይነት አስተሳሰብን ከና ከወዲሁ ተፍተን አንቅረን መጥፋት አለብን፣ እንጂ የተለያዩ ሾዎች በሰላም አድርሳችን ጥሉልኝ፣ ዱዓ አርጉልኝ ምናምን እንትን ይላል። በቃ እዚህ ቂመሀይ ያስቅማል። ምን ይላል? ምን አስፈለገ? ወደ አላህ ኢባዳ ነው የምትሄደው ቀጥታ ጌታ ጋር ልትነጋገር ነው የምትሄደው። አደራዳሪ አያስፈልግም፣ ጠበቃ አያስፈልግም። ያንን አላህ ስብሓነሁ ወተዓላ የውመል ቂያማ ያው ሸፋ አለ ሸፋ ለፈቀደ የላቸው ሰው እሱ ነው የሚጋብዛቸው እንጂ እኛ ደደማ አጭተን መልምለን የምናቀርባቸው ማለት ነው። ዱዓም ደግሞ በህይወት ላሉ ሰዎች ዱዓ እርጉልኝ ማለት ይቻላል፣ ችግር የለውም። ዱዓ እርጉልኝ ሊል ይችላል። ግን ያለፉትንና የሌሉትን ሰዎች በከራማችሁ እርዱኝ፣ ደግፉኝ፣ ተከተሉኝ ማለት ያው ሌሎቹ ገብርኤል ጠብቀኝ፣ ሚካኤል ድረስልኝ እንደሚለው ሆነ ማለት ነው። ይህንን ማወቅና መጠንቀቅ አለብን ነው። ጀዛኩሙላሁ ኸይራ። ያው ተውሂድን ትልቅ የሚያስተምር መድረክ ነው ሐጅ። ውድ ተመልካቾቻችን የትኛውም ሐጅ የሚፈጽም ሰው ዒባዳውን ሲያከናውን በምላሱ የሚናገረውን በተግባራዊም ረገድ የሚፈጽማቸውን ነገሮች ትርጉማቸውን በደንብ ሊያስተውል ይገባል። ወደ አላህ የሚያቀርቡ ተውሂዱን አቂዳውን የሚያጸዱ ነገሮች ስለሆኑ ማለት ነው። በሚቀጥለው ከሀጅ ጋር ተያያዥነት ያላቸውን ሌሎች ጥያቄዎች ይዘን ወደ እናንተ ምንቀርብ ይሆናል።